በትልቅ ምስጋና ውስጥ ይህ አልፋል ብለን ይህ አልፋል ብለን ይህ አልፋል ብለን ያልገመት ነው። የኛስ ታሪካችን ብዙ ነው፣ እያለፍን በድል ጎዳና አሸበረቅን በትልቅ ምስጋና። ኧረ በስመ አብ! ኧረ ምስክርነት አለኝ ታውቃለህ። ዛሬ እንዲህ ያልኩ ነበር። እግዚአብሔር በሚያውቅ እንዴት እንዴት አለፈ ያ ያ ወቅት ይባለው። ብዙ ወቅቶች አሉ በህይወታችን አይደለ ዶክተር? በጣም ብዙ ወቅቶች አሉ። እንደው ይሄን ምስክርነት ዛሬ የምትሰሙ ሰዎች እግዚአብሔርን ታመሰግናላችሁ። ዶክተር እግዚአብሔርን ታመሰግናለህ። በጣም ቁጥሩ መዝሙሬን ሳወጣ የዛሬ 18 አመት አካባቢ ይሆናል። በእርግጠኝነት ካሴቴን የገዛኝ ጳውሎስ ፍቃዱ ነው ታቋላ፣ ለንደን ያለ አሁን ፈቃዱ ካሴቴን ገዝቶኝ ሶ ዛሬ ማለዳስ አንዱ ከማመሰግንበት ያ ሌሊት እንደነጋ ያ ቀን እንደት አለፈ የምልበት ቀን ነው። እና ቪክትሪ የሚባል መዝሙር ቤት አለው። እና በነገራችን ላይ በጣም ብዙ ምስክርነቶች አለኝ በህይወት እና እግዚአብሔር ራሱ ያለ ምስክርነት አይተው የሚለው ስላለፈው አባቶች፣ አንተ በኔ ህይወት፣ በአንተ ህይወት፣ እዚህ ውስጥ በሚሰሙን ሰዎች ህይወት እግዚአብሔር በጣም ብዙ ታሪክ ሰርቷል። አንዳንድ ሰዎች ታሪክ ደብቀው እንዳልተደረጋላቸው ሆኖ ዛሬ በመሬት ውስጥ አሉ፣ እንጂ እዚህ ቤት ውስጥ ያለ ህዝብ አጠቃላይ ለእግዚአብሔር እልልታ ለእግዚአብሔር ምስጋና ያንሰዋል። በጣም ብዙ የተደረገልን ከተደረገልን ነገር ጋር ስናስተያየው እኛ ለእግዚአብሔር ምንም ነገር አልሆንለትም፣ ምንም አላደረግንለትም። ታሪኩ እንደዚህ ነው ዶክተር ይሄ በሶስት ደቂቃ ውስጥ ምናምን እንመስክርለን እና እና ትልቅ ነህ ከተባልከው በላይ በላይ በላይ ትልቅ ከተባልከው በላይ በላይ ከመታወቅ በላይ ነጌታ የሚለው መዝሙር ነው እንግዲህ፣ ይ ምሩ አንተ ትልቅ ካ እና ይህን መዝሙር ሳወጣ አሏሽም አርባ ሺህ ብር ነው የተሸጠው። አርባ ሺህ ብር ይሄን ካሴት የገዛኝ ጳውሎስ ፈቃዱ ነበረና ገንዘቡን ተቀብዬ ባንክ አስገብቼ እኔም ባለ ባንክ ሆኜ ማለት ነው። ከዛ ባንክ አስቀምጬ በጣም ጌታ በቃ በብርም ባረከኝ። እንደጋ ደግሞ ይህ የሚገርም መዝሙርም አወጣው ጌታ እንዴት ረዳኝ። ወሎ ሰፈር አካባቢ ነበር ተከራይቼ የምኖረው በመቶ ሀምሳ ብር የመቶ ሀምሳ ብር ቤት የምትከራየው። ተከራይቼ እዛች ቤት ውስጥ ነው ያለሁት በቃ ደስ ብሎ እያመሰገንኩ ምስጋና ቤት ውስጥ ነኝ ብሩንም የማላውቀው ያህል ነው እንግዲህ ትልቅ ብር ነው ለኔ በዛ ሰዓት በጣም ብዙ እኮ ነው እንዴ በጣም በጣም እንጂ በጣም ከዛ በማግስቱ ጠዋት ነው በእርግጠኝነት ብሩን ባስገባ በማግስቱ መስቀል አደባባይ ጋር በሚኒባስ ከኋላ ተቀምጫለሁ አራተኛ ሰው ሆኜ ተቀምጫለሁና አንድ ሰው መኪና ያቆምና ክላክስ ያደርግና አየኝ በጥግ በኩል ስለተቀመጥኩ ዳሪ ዘውረድ ውረድ ውረድ አለኝ ከዛ ሳየው የማውቀው ሰው ቸርች አካባቢ አውቀዋለሁ። እሺ አልኩና ወረድኩኝ። እንዴ እስከ ዛሬ በታክሲ ነው እንዴ የምትሄደው አለኝ። አዎ በታክሲ ነው የምሄደው። በል እንግዲህ አሁን ከዚህ ሰዓት ከዚህ ደቂቃ ጀምሮ ይሄ መኪና የአንተ መኪና ነው አለኝ። እንዴ እንዴት የእኔ መኪና ሊሆን ይችላል አልኩት፣ እንዴት ይሆናል አልኩት። ምክንያቱም አንደኛ እኔ መኪና ይኖረኛል ብዬ የማሰብበት ሰዓትም አይደለም ለዛም የሆነ ብርም የለኝም። አይ በቃ አንተ ነው ተቀበላለኝ። እሺ አሁን ባንክ ይሄድ ነው አለኝ። ይያልፋል ብለን ያልገመት ነው ከዛ ባንኬ እዚህ ነው ምናም ቢያለው ባንክ ያለውበትን ቦታ ነገርኩት። በላ ቶሎ ቶሎ ደብተር እናንጣ ላይ ደብተር እጥና ላይ ቤት ነው ያለው ይሄ ደብተር የቡክ ደብተሩ ይዘን ሄደን ትራንስፈር አርጋለኝ በዚህ ቁጥር ላይ መኪና ሊገዛ ማለት ነው። ትራንስፈር እንዳለ አደረኩኝ፣ ያለችዋን በአጠቃላይ አድርጌለት፣ ከዚህ ደቂቃ ጀምሮ የመኪና እንትን እንኳን ቅልፉን ብሎ ሰጠኝ። እና ዶክተርዬ በኔ ቦታ ወለ ስታየው ከዛ ከየት የምጀምር ይመስላል? መኪና መንዳት መስቀል አደባባይ ሄድኩኝ መጀመሪያ፣ ወደ ሽሮ ሜዳ ከሽሮ ሜዳ ደግሞ ወደ ቃሊቲ መስመር አሁንም እዚህ መጣለሁ። ከዛ ወደ መገናኛ መንገድ ኦራለች ብቻ አርጌ መስቀል ሰርቼ መኪናዬን ተረከብኩኝ። ሁለት ሳምንት አይሆንም የነዳሁት። ከዛ ወዲያው አንድ ጓደኛ ዘማሪ ጓደኛ ነው እና መኪናውን አሳጥባልኩትና፣ እና አይ ቲንክ ፕሮግራም ገባው መሰለኝ። ከዛ መኪናውን ሊያሳጥብ ወስዶ ከአንድ ሰዓት በኋላ ሲቆይብኝ ግራ ገባኝ። ሁለት ሰዓት ሆነ ከዛ በኋላ ስልክ ተደወለልኝ እና አክሰንቱ ትንሽ እንትን በዛ ሰዓት ላይ ያው የ ከፖሊስ ጣቢያ ተደወለልኝ፣ ከፒያሳ እስር ቤት ተደወለልኝ። አቶ ኬፋ የት ነህ የሚል በእግሬ ወደ ነበርኩ ወደ ጅቡቲ ልጥፋ። ግራ የምሄድበት የምቆምበት ቦታ ጠፋኝ። ገባኛው ከመኪናው ጋር የተያዘ ኬዝ እንደሆነ ወዲያው ገባኝ። ፋይናሊ ጠዋት እንዴት እንደነጋ ማለቅም ሌሊቱ ነጋ። ጠዋት ስልክ አንስቶ አንድ ሰው ደወለልኝ። ይሄ አንተ የተደወለብን ኬዝ ውስጥ የኔም ንብረት ኬዝ ነገር አለ፣ አትፍራ፣ እኔ ያለሁ ከጀርባህ ሂድ አለኝ። እኔም ችግር ገጥሞኛል ንብረት በሱ አለኝ አለኝ። ኦኬ አሁን ትንሽ አቅም አገኘው ለመሄድ ተነስቼ ጠዋት ሁለት ሰዓት ተኩል ነው ምናምን፣ ፒያሳ ያለው የአስፈሪ እስር ቤት የሚባለ የቶርች የሚገለበጥበት የሚባልበት ቤት በቃ እንደምንም ብዬ ገባሁና ቆምኩኝ። ከዛ እንደዚህ በር ከፍቼ ነው የገባሁትና ለመጥማን አንተ ኬፋ ነኝ መጣ ብሎ ያቺ ቅድም ያልኳ ቃል ጠራኝ። አሁንም አይ እንደዛ አይደለም እኔ እሺ ሌሎች ንብረቶችን የታደረሳችሁት? አለኝ። ስማኝ ዝም ብለ፣ የምን ንብረት እኔ የማውቀው ቤተክርስቲያን ውስጥ የማውቀው ሰው ነው፣ ይሄ መኪና ይሸጠልኝ ከአካውንቴ ትራንስፈር ያስደረኩት ሊብሬም አልሰጠኝም ገና ምናምን አልኩኝ። አይ በቃ ሌሎችን ታወጣለ፣ አሁን ቀበቶ አሰልቁት፣ ምናምን ምናምን የሚል ትእዛዝ ተጀመረ። እና መዝሙር ጠፋብኝ ያለበት ቦታ ከዳኝ ናግራ ገባኝ። በዚህ ፍጥረት ስትገረፍ እንግዲህ ይታይ አንድ አገልጋይ ጌታን ፈርቼ በሰላም የምኖረው ሰውዬ ምንም ገና መረጃ ሳይነገረኝ ማን እንደሆንኩ ባክግራውንዴን የማያውቀው ሰውዬ ወስዶ አስገብቶ ሲገርፈኝ ዝም ብለህ አስብ። ከዛ በኋላ በዚች ቅጽበት መካከል የዚህ ሰውዬ አለቃ መጣ። ከጀርባዬ ነው የገባው እንደዚህ የገባውና ይጠይቀዋል። አንዳንድ በነሱ ቋንቋ ነው የሚያወሩት፣ እና ማለቴ በህግ ነገር ነው የሚያወሩት። ይሄን አርግ ብያለሁ ነበር እንደዚህ ደስ ይባባላሉ። በዚህችው መካከል አይ ቲንክ እንዴት እንዳየኝም አላቅም። ሲያየኝ የቆምኩት እኔ ነኝ። ኬፋ ምን ሰራለ የሚል ድምጽ ሰማ። ነፍሴ ተመለሰች። ለመጣ እዚያ ነኝ እኔም አልተናገርኩም። ያውቁታል። እንዴት አቀዋለ እንዴ ምናምን ተባባሉ ምን ተፈጥሮ ነው? አይ እንደዚህ እንደዚህ፣ ኧረ ይሄ በጣም ጤነኛ አገልጋያችን ነው። እኔ በጣም መዝሙሮቹን የምሰማው ልጅ ነው። እሱን በተመለከተ ከእኔ ጋር እናወራለን። ኬፋ ኬፋ፣ በሰላም በሰላም ውጣ፣ ውስጥ ሂድ ሂድ ሂድ ሂድ አለኝ። ስንፈልግ ትመጣለህ። በእኔ ቦታ ከፒያሳ እንዴት አድርጌ ቦሌ ሰፈር እንደደረስኩ አላውቅም። እና ይሄ ልነግርህ አይደለም፣ ታሪኩ ይሄ ነው ታሪኩ። አሁን ለማመስገንም የተነሳሁት ከትላንት ወዲያ ካውንስል ቢሮ ውስጥ ቆሜ አንድ ሰው መጥቶ፣ በጣም ግርግር ነበርና፣ ሰላም ነው ኬፋ አለኝ። እግዚአብሔር ይመስገን። ያ ወንድ አማኞች ብዙ ሰው አገልጋዮች ስለሆኑ ሰላም ትላለህ ሁሉንም። እና አወከኝ አለኝ። በፍጹም ፊቱ አልመጣለኝ ውጭ ሀገር ነው ያየሁት። የት የተያየ ነው የት ሀገር ነው አልኩት። እጄን ያዘኝ ጨበጣ አደረገ ያዘኝ። አያያዙም አልደስ አላለኝም እጅ አያያዙ እ ድሮ የሚቀርበኝ ሰው ሊቃለድኝ ነው የሚመስለኝ። እንደገና አቀፈኝና አሁንም አልመጣሁልም አለኝ። አልመጣህልኝም። በዚህ ጊዜ አቴንሽን ወደ እኔ መዞር ጀመረ። እዚህ እንትን ውስጥ ቢሮ ውስጥ ሰዎች ያዩን ጀመረ። ሳይ አላማረውም፣ እንውጣ፣ ውጪ እንውጣ አለኝ። ይዞኝ ወጣና መኪና ይሸጥኩል ሰው ነኝ አለኝ። ያን የዛሬ ስንት አመት አለ ከዛ እንደ መኪና ይሸጥኩል ወይስ ገንዘብን የዘረፍኩ እንደገና በእስር ቤት ያጉላል አሁን የሚባለው ወይስ ይሸጥኩል ነው የሚባለው? እና ትንሽ ቆጣ አልኩኝ። አሏሽን ቆጣ ስል ቆ ቆ ቆ ቆ፣ እንደዛ ተረጋጋ ምናን አለኝ። እሺ ነው እረጋጋለሁ፣ ግን አንተ የተጠቀምከው ቃል ትክክል ነው ሸጥኩ ነው ወይስ ንብረት ገንዘብን የምሰርኩብ ወይ ደግሞ ይቅርታ ልጠይቅህ በሚል ነው መጀመሪያ ነበረብ። ምንም እንዳላጠፋ ምንም የተፈጠረ ነገር የለም ብሎ ነው ያወራው። አዎ ከዛ አሁንም ተረጋጋ። ሊብሬውም የኔ ነው መኪናውም የኔ ነው። ፒያሳ ያለው መኪና አሁንም ማስወጣት ትችላለህ። እኔ ታሰርኩበት ኬዝ ሌላ ነው። ያንተ ብርም አለ ንብረትህም አለ። እና በሰዓቱ ግን ያሳለፍኩትን ሰፈሪንግ አውቃለህ ወይ አልኩት? አዎ፣ ካለፈ በኋላ እንደተጉላላ ችግር እንደገጠመ ሰብቻለሁ አለኝ። አቤኔዘር እግዚአብሔር እስካሁን ረድቶኛል። በዛ ሰዓት ላይ ገብቼ የሆነ ነገር ቢመታ ብታሰር፣ ችግር ቢገጥበኝ እግዚአብሔር እንዴት አድርጎ እንደሚታደግ አላቅ። አሁን መኪናን ሰድልኛ መኪና ይኖርም ከዛ ቦታ ይጥፋም፣ የማውቀው ታሪክ የለም። እኔ ግን የማውቀው አንድ ነገር ብሩን ረስቼዋለሁ። ያም ያውጣኝ ሰውዬ መልአክ ይሁን ማን ይሁን አላቅም፣ ያቺን ቀን እግዚአብሔር ታደገኝ። እዚህ ውስጥ ያላችሁ ሰዎች እግዚአብሔር ባልጠበቃችሁት መንገድ፣ በእውነተኛ መንገድ ላይ የሄዳችሁ እንደማይጥላችሁ አሳልፎ እንደማይሰጣችሁ ለመሰክርላችሁ ነው እንደማይጠላችሁ እና አቤኔዘር ያልክ ስትዘምር አሁን በጠዋት ሳይ እኔ ሳመሰግን ነበር። ያቺ ሞመንት አስቤ። በነገራችን ላይ እዛ እስር ቤት ውስጥ እንደዚ ሳይጉላለኝ የነበሩ ሲጠራኝ የነበረው ሰው ያን ቃል ሲጠቀምብኝ የነበረው ሰው ሲልቨር ስፕሪንግ፣ እሱም የዛሬ ስንት ዓመት ስድስት ዓመት ሰባት ዓመት ሲልቨር ስፕሪንግ ቁጭ ብሎ ኮፊ ጠጣል። አላቀውም። ተነስቶ ሰላም አለኝ። አስታወስከኝ አለኝ። አላወኩትም። ቁትም ቀጭን ሰው ሜቢዚ ውስጥም ካለም አላውቅም። የሚያውቁትም ሰዎች ካሉ ኃላፊ ነበረ ያኔ እስር ቤት ደውዬ የጠራው ትንሽ ያጉላላሁ ሰው እኔ እነኛለሁ እኔ አውቅ። እና ሁልጊዜ በእውነት መንገድ ላይ መሄድን የሚያክል ነገር የለም። አንገትን ቀና አድርጎ ያስኬዳል። እግዚአብሔር ደግሞ ፕሮቴክት የሚያደርግ አምላክ ነው። እግዚአብሔር ይረዳል። በብዙ ነገር ብዙ ምስክሮች አሉኝ። ይቺ ምስክርነት በጠዋት ሳስባት የነበረችውን ነው። ኬፍዬ በቃ አርባ ሺህ ብሯ ጠፋት። በዛ አርባ ሺህ ብሯ ውሃ በላት። ጅቡቲ አላስመለጠ ራሱ ይመስገን። የጅቡቲ ታሪክ እኮ በጣም ታሪክ ነው እኮ በነገራችን ላይ፣ የጅቡቲውን እዛ ፌስቡክ ላይ ጽፌ ኦልሞስት ወደ አስራ ዘጠኝ ሺህ ሰው ላይክ አድርጎ ጽፏል። ብዙ ኮሜንቶች አየኸውን። በሁለት ቀን ውስጥ የጅቡቲ ታሪክ እራሱን የቻለ ታሪክ ነው። ግን የገረመኝ እዛ የነጠፍኩት ስር ይዤ የጠፋሁት ልጅ አለ መሐመድ ምናምን የሚል ጽሁፍ ጽፏል። አብረን የጠፋ ነው ብሎ ጽፏል እዛ ላይ። እሱ ከግሪሌ ከምትባል ከተማ ዲፖርት እንደገና ወደዚህ ወደ ኢትዮጵያ መለሱት። እኔ እንዴት እንዳለፍኩ አላውቅም። ምስክ ጌታ የሱስ ስሙ ሚባል ከዛ ተገልብጦ ጌታ እግዚአብሔር ታደገኝ። ጥያቄም አልነበረም። የዛን ጊዜ ሁለት ሰው ሲደባደብ ከተገኘ ቅጥቅጥ ይደረግና በሉ የግጭታችን ምክንያት ምን ነበር የሚባለው? መጥረፌ እራሴ እንደገባሁ የእግዚአብሔር ስም ከተሸከምክ እግዚአብሔር ይታደግሃል እግዚአብሔር ይጠብቅሃል። እኛ ታሪካችን መዝሙሩ በጣም ነካኝና፣ ሳይክ ደግሞ ረዥም ጊዜ ስላልተገናኘን እንደዚህ ላይ በል ገብቼ አላውቅም አይደል። እኔም ይገርማል። ረዥም ጊዜ ፓስተር ጻድቁ ጋር ሆነን በጣም ረጅም ሰዓት አሳለፍን። በጣም በጣም ድንቅ ጊዜ ነው ያሳለፍነው። ክፍዬ በጣም ስላየው በጣም ደስ ብሎኛል። በጣም በጣም አንድ ቀን ደግሞ ሰፊ ፕሮግራም ይዘን የዘመርክ የተጫወትን የእግዚአብሔርን ቸርነት እንተርከዋለን እና የታሪክ ጥፋት ላይ እግዚአብሔር የሚገለጥበት መንገድ በቃ የሚገርም እኮ ነው። ዩኒቨር ነው ላይፍን እንዴት እንዴት አፕሳይድ ዳውን እንደሚለውጠው ምክንያቱም እንደዚህ አይነት ነገሮች በቃ ተርና ያደርጋሉ የሰው ህይወት እና ግን ጣልቃ የገባ ያሳለፈን የረዳን የደገፈን ታሪኩን እንድናወራ የእሱን ታሪክ ምስክርነት ያለ የራሱን ያለ ምስክርነት አልተውም የሚለው ባለፍንበት ሁሉ ከኛ ጋር ሆኖ በሄድበት መንገድ ሁሉ በምትሄድበት መንገድ ከአንተ ጋር ሆናለው እና ለያዕቆብ ያለው ነገር ልቤን ይነከዋል። በምድረ በዳ ሰው በሌለበት ድንጋይ ትራሱ በሆነበት ቦታ ላይ ሰማይ ይከፈትለት ነበር። እና የእናንተ ታሪክ በጣም ብዙ ነው። የሚገርምህ አንድ ነገር ብቻ እዚህ ስላሉ ሰዎች ጥዬላቸው መውጣት የምፈልገው ነገር ያዕቆብን ስታነሳ ያዕቆብ ንጉሡ ጋር መጣና ንጉሡ እንዲህ ብሎ ጠይቀው ሲያየው በጣም በቃ ግርማ ሞገስ የተላበሰ ሰው ነው። ፊቱ መቼም የእግዚአብሔር ግርማ ሞገስ በያዕቆብ ላይ አለ ብዬ አስባለሁ። ያረጀ ፊቱም የተጎዳ የሚመስል ምናምን ግን የእግዚአብሔር ክብር በላዩ ላይ ያለ ባርኮት በላዩ ላይ ያለ ሰው ነው። እና ለመሆኑ እድሜ ስንት ነው? እዚህ ጣላችሁ፣ ሰዎች እችን መልዕክት ወስዳችሁ ሂዱ። በአንድ ቃ ስተናገር ይጨርሳለሁ። እድሜ ስንት ነው ሲለው ያዕቆብ የጀመረበትን ነገር ሳስበው ሁልጊዜ ያ በህይወቴ ሁልጊዜ አይደገም እላለሁ። ያዕቆብ እንደዚህ አለ፣ ከአባቶቼ እድሜ ጋር ሲታይ ጥቂትና የመከራ ነው አለ። ሰፈሪንግ የሞላበት ሀዘን የሞላበት፣ ጭንቀት የሞላበት፣ መከራ የሞላበት ነው ብሎ ይህንን ተናገረ። ግን ወደ እውነቱ ስንመጣ ኢንተርቪው ሲጀምር የተጠየቀው ጥያቄ እድሜ ስንት ነው? በቃ እድሜ ይህን ነው ያልነው። ፊኒሽድ አይ ቲንክ። እዛ ጋ በቃል ብዬ አስባለሁ። ለምን ካልክ ይሄኛውን ጉዳቱን፣ ይሄን መሰበሩን ለንጉሱ መንገሩ ፋይዳ የለውም። ፋይዳ የሚያሳጣው ደግሞ በምንድን ነው ካልከኝ ያዕቆብም ንጉሱን እንደባረክ ፈርዖን እንደባረከው ይናገራል። ቡራኬም ሰጠ። ህመምንም ነግረው አብሮ አይሄድም። እዚህ ውስጥ ያላችሁ ሰዎች ፔናችሁን ደብቁ፣ ምንም ነገር ውስጥ እለፉ። ለምትጠየቁት ጥያቄ ግን ስለ እግዚአብሔር ስትጠየቁ እግዚአብሔር መልካም ነው በእኔ ቤት በህይወት በዘመኔ ውስጥ እና ያዕቆብ እዛን ሰዓት ማለት የነበረበት መሰላል ከሰማይ እስከ ምድር ተዘርግቶ ማለት ይችል ነበረ እንዲህ እንዲህ አድርጎልኛል ብሎ ስንት የእግዚአብሔርን ተአምራት ለያዕቆብ መንገር። አንዳንድ ጊዜ መናገር የሚገባን ነገር ሳይሆን የምንናገረው እኔ አሁን እዛ ቦታ ላይ መያዜን ብቻ ሳይሆን ማምለጤ ነው እየተናገርኩ ያለሁ እንዴት እግዚአብሔር እንዳተረፈኝ እና ያዕቆብ ባጭሩ ህመምተኛ ነበርኩኝ፣ የተሰበርኩ የተጎዳ ሰው ነኝ ብሎ ነው የሚነግረው። ከዛ ደግሞ ያዕቆብ ባረከው ይላል እና በህይወታችሁ የእግዚአብሔርን መልካምነት እንዳትናገሩ የሚያደርጋችሁ አሁን የምታልፉበት ሐዘን ይሁን፣ አሁን የምታልፉበት ህመም ይሁን፣ አሁን የምታልፉበት ብቸኝነት ምስጋናችሁን እንዳይበላባችሁ አደራ። በሰማይ በምድር ምስጋና ይብዛላችሁ። በቤታችሁ አመስግኑ፣ በመውጣት አመስግኑ፣ በመግባት አመስግኑ። የተደረገላችሁ ነገር ከተደረገባችሁ ይበልጣል። ብዙ ተደርጎልናል። ስለ እግዚአብሔር ለመናገር ቃል የለንም። ዘምረን ዘምረን አልጠገብንም። አመስግንን አመስግንን አልጠገብንም። ስለዚህ ህመማችሁን ሳይሆን አደባባይ መስማት ያለበት ስብራታችሁን ሳይሆን አደባባይ መስማት ያለበት የናንተን እንዴት እግዚአብሔር እንደረዳችሁ የረዳችሁን ንገሩ፣ ያተረፋችሁን ንገሩ፣ እንዴት እንዳመለጣችሁ፣ እንዴት እንደተረፋችሁ እሱን ንገሩ፣ ለምትጠየቁበት ቦታ ሁሉ። ስለዚህ ዛሬ ከዚህ ቦታ ስትወጡም፣ ወደ መኝታም ስትሄዱ ኢንተርቪው አለ። እሺ ዛሬ ምን ምን ተሳካ? ታዲያ ሮጥክ፣ ደከምክ፣ ይሄ የሆነብህ ነነነው የተደረገልኝ አለ ሳልቬሽኔ መዳኔ የራሱ ሌላ ነው። እንዴት አየኝ? እኔ ዶክተር ጌታ ኢየሱስን ተቀበል ብሎ ለመመስከር እንኳን የሚያበቃ አይነት እንትን አልነበረኝ። ጌታን በመቀበል ና ጌታን ተቀበል ብሎ የጠራኝ ሰው እንኳን አልነበረም። ለአይን መሞላም ሰው አልነበርኩ። አየ። በሱስ ውስጥ በተለያየ ነገር ውስጥ የተያዘን ሰው ጌታን ወደ ጌታና ለማለት ሰው ብዙም ላይደፍር ይችላል። ቦታም ላይሰጠው ይችላል። አየ እንደዛ አይነት ሰው ጋር ያለበት ቦታ ሄዶ ያተረፈው ሰው ዛሬ ብሶት ባወራ ችግሬን ባወራ አያምርብኝም። ችግር ስለሌለ አይደለም፣ እንቁርነት ስለሌለ አይደለም። እነሱን ሁሉ ቀብራችሁ እግዚአብሔር ታላቅ ነው ብላችሁ እግዚአብሔርን አመስግኑ ለማለት ነው። ጊዜን እንዳልይዘብህ ተባረክልኝ። ሌላ ጊዜ ደግሞ ወደን የመጣሁት ይሄ በጣም ነው። ወደን በሰፊው እናደርጋለን ፕሮግራም ከዚህ በፊት ደስ የሚል ቅዳሜ ምናምን ቀን ትዝ ይለህ እንደሆነ ቨርጂኒያ እያለሁ እየዘመረን እየተጫወተ፣ ያኔ እንደውም ቴክኖሎጂውም እንደዚህ ቆንጆ አልነበረም። ረዥም ጊዜ እኮ ነው ረ አሁን ቆየ እኮ በጣም ስተወልሞስት እንግዲህ ወደ አስር ዓመት አለፈ እኮ አስር ዓመት ይሆናል ያልፋላ። እና አሁን ስቱዲዮንም በአዲስ መንገድ እየሰራውት ነው ያለውት። ደስ የሚል ፕሮግራም እናዘጋጃለን። ገፊ ተባረክልኝ። ሚዲያው በእንዳንተ አይነት ሰዎች እንዲወረስ ጸሎቴ ነው። እውነቱን ለመናገር ከሆነ ኢየሱስን ፎከስ ያደረገ ስለ ኢየሱስ ብቻ የሚያወራ ስለ ኢየሱስ ብቻ የሚመሰክር ስለ ኢየሱስ ብቻ የሚዘምር እኔ በማውቀው ዘመን ሁሉ ኢየሱስን ብቻ ስታስቀድም ነው ማየውና ዶክተር፣ ለዛም ነው የምወድ ሚዲያ ብዙ ተከታይ ባይኖረንም ጥቂት ሰዎች ኢየሱስን እየሰሙ በኢየሱስ ክርስቶስ አየህ ሶሻል ሚዲያው ኔጌቲቭ ኢነርጂ ላይ ነው በጣም ቡስት የሚያደርገው እንደምታውቀው። ነገቲቭ ተሳዳቢ ሰዎችን የተለያየ ነገር የሚናገሩ ሰዎችን ነው። ኢየሱስ የሚለው ርዕስ የማያልቅ ርዕስ ነው እና ይህን ርዕስ በጣም አጥብቃችሁ ሁላችሁ የሚያዙ ብዬ እላለሁኝ። ኢየሱስም መጨረሻ ሲሄድ ያስተላለፈው ይሄን የወንጌል ቃል ነው የሚለው መጽሐፍ ቅዱስ። ያው ይሄንን ነው የሰጣቸው፣ ይሄንን ሄዳችሁ ከኢየሩሳሌም ጀምሩ፣ ከዛስ እስከ ዓለም ዳርቻ ድረስ የተባለው ይሄንን ብቻ ነው። ይሄ አያልቅም። ስለሌላ ነገር ለማውራት ጊዜ የለንም። የምትሉ ሰዎች ያደርጋችሁ እዚህ ውስጥ ያላችሁ ሰዎች ኢየሱስን መች ተናግረን ነው ስለሌላ ርዕስ የምናወራ? ስለዚህ ይሄ መጽሐፍ ትልቅ መጽሐፍ ነው። ይሄን የተላክ ነው። ይሄን ስለምታገለግልም ደግሞ በጣም ነው መወድ እዚ ውስጥ ያላችሁ ሰዎች አይ ቲንክ ለዛም ነው እዚ ውስጥ ያላችሁ የጌታ ጸጋና ሰላም ይብዛላችሁ በያላችሁበት ዶክተርዬ፣ እንዳልኮ ሌላ ቀን አንድ ቀን እንገናኛለን። መልካም ቀን ይሁንላችሁ። ሻሎም። ተባረክልኝ ኬፍዬ፣ ተባረክ። ሁላችሁም ጌታ ኢየሱስ ሲባርካችሁ ይባርካችሁ። መልካም ቀን፣ መልካም አዳር። ወዳችኋለሁ።